ታደኛም ጥለን ስንሄድ ለምንድን ነው ኖርማል? ማ እኔ ኮ ጥዬ ሄድኩ። እርግጠኛ ነኝ፣ እንግዴሽናምን የሚያለቅስ ወንድ አረንተኝ ያን ያህል አለ ድ የሚያለቅስ ካልሆነ በስተቀር ታዲያ፣ ምንድነው ታዲያ ችግሩ? አሁን በቀሉ ምንድነው? ከኔ ጋር ያለው ምንድነው? እና ቆይ ታዲያ ይሄ ሰው እኮ ይኸውልሽ፣ እንደዚ አይነት ስሜት ቢኖረው ከሌላ ችጋ አይሄድም ነበረ። መቼ ነው የሄደው? መቼ ነው የሄደው? አልሄደም። መቼ ነው የሄደው? ከሄድክስ ታዲያ አርፋ አትቀመጥም? እንዲ ለምንድነው የምትጨቃጨቀው? ችግሩን ያመጣአድርጌልኝ እዚህ ጋ መልሼ ነው፣ ጨዋታው ራይ ነው ምን ይመስላል? መጀመሪያ ላይ ታዲያ ለምን አስወጣሽኝ? አይደለም እንዴ ለምንድነው ያስወጣሽኝ? ለምንድነው ያባረርሽኝ? ታዲያ እኔ ችጌ መኖር ነበረብኝ? እንዲ ድብደባው እና ቀጥቀጣው እንዴ ታዲያ ምንድነው ችግሩ? ይመታሽ ነበር? ጅጄምን እንዴ ቴዲ በቢላ እኮ አልኩኝ። ፖሊስ እኮ ጠርቼ እኮ ነው ያስወጣሁት። ይሄ እኮ ነው ችግራችሁ። እኮ እናንተ እኮ አታዳምጡም እኮ። ችግራችሁ እኮ ይሄ እኮ ነው። በአስራ ሁለት ፖሊስ እኮ ነው የወጣው። ተጎትቶ ነው የወጣው በአስራ ሁለት ፖሊስ። መጀመሪያ ሶስት ፖሊስ መጥቶ ከዛ በኋላ ስምንት ፖሊስ ነው የመጣው እንትኑ ስላለው ኤርፋሩንትን ኤክስፕሪያንሱ ስላለው ከዚህ በፊት በጩቤ ወግታዋለች። የወጋችሁ ልጅ እኮ ቀርባለች ወርቄ ጋራ ከኔ በፊት የነበረችው ኤክሱ እኔ እ አሮንጌ አለች ነው አንድ ሰው እንግዲህ መመለስ የሚፈልግ ቢሄቪየር አለም እያየን ያለ ነው። ከሌላ ችጋ መሞዳምር ከሌላ ችጋ ንትን ማለት ምናምን ነገር። አዳምጠኝ ብሮኮ አታርገው። ከዚህ ቤት አንድ ሲወጣ የመጨረሻው ቀን በፖሊስ ሲወጣ ማለት ተነጋገር እንደወለ ማለት ነው። ደውሎ እኔ ይህንን ነገር ሳደርግ በሙሉ አይታወቀኝም። እያወቅሽ ነው መልሽ። በቃ እኔ ብዙ ነገር ይቅርታ ልልህ ይችላለ ቢላ ግን ይቅርታ ልልህ መታነቅን ግን ይቅርታ ልልህ ግን አስፈላጊ የሆኑ ነገሮች ላይ ሁሉ ነገር ወረቀቱም፣ አንዳንድ ነገሮችም እዚህ ስላሉ መስተካከል ካለባቸው ይስተካከሉና ቦታ ንፈልግ፣ ቤት እስከምታገኝ እየነገርኩህ እኮ ነው። ያንን ግን እሱ አይፈልገውም። እሱ የሚፈልገው ምንድነው? እልህ ውስጥ ነው የገባው። በቃ እንዲያድርጋኝ እንዲያድርጋኝ። አሰምቻችኋለሁ እኮ ምን ነው ሬኮርድ እኮ አሰምቻለሁ። እዚህ ላይ ግን መፍረድ ስለምትወዱ ነው፣ እናንተ ሴት ላይ መፍረድ ስለምትወዱ ነው። ወረቀትን አስተካክል በምለው ሰዓት ወደ ቤት መመለስ እፈልጋለሁ። እዳግን አለብኝ፣ መልሽኝ እኔ ያለው ነው እኔ ደግሞ መመለስ የሚባል ነገር አብሮ መኖር የሚባል ነገር ነው። ምክንያቱም ፍራቸዋል፣ አንድ ቀን ይገልናል። ይሄ ነው። መስማት የምትፈልጉትን ነው የምትሰሙት፣ ማመን የምትፈልጉትን ነው የምታሙት። ሁል ጊዜ ወንድ አልፈልግም፣ አለመፈለግ መፈለገ እኮ ጤናማ እኮ ነው። እኔ ቅጥቀጣን አልፈልግም፣ ድብደባን አልፈልግም። ሲያልፍ ደግሞ ቢላ ስለት መገዳደልን አልፈልግም።

ግን እኔ ላይ እጅ ካነሳ እዛ ጋር ያበቃል። ማንሳት ብቻ አይደለም እኔ ለመግደል እኮ ነው ለመግደል ቢላ እኮ ነው ያወጣብኝ። ቢላ ቢላ ይዞ እኮ ነው እገልሻለሁ ያለኝ፣ ታውቃለህ። እንደዚህ አይነት እንትን አሁንም የምትዩ ነገር ከባድ ነው። ጅጅ ለማምን ራሱ ከበድ እንኳን መሆኑ ከሆነ ደግሞ በቃ እንትን ነው በጣም ተናገር ያሉ ከመጀመሪያ ጀምሮ እኔ እናንተ የተለያየንበት ምክንያት ይሄ ነው። በቃ ያለያየን አብረን መኖርም አንችልም። አንተም ከኔ ጋር መኖር አትችል በዚህ ባህሪ፣ እኔም ደግሞ እንደሌሎቹ ሴቶች ተደብድቤ አብሬ የምኖር ሴት አይደለሁም። ቂመኛ ነው ደግሞ በጣም ጥሙኛ ነው። ከበፊት ኤክስፕሪንስ አሉ ደግሞ እንደዚህ ያደረገ ሰው ደግሞ ጅጅ ተመልሶ እንትን ይላል። ማለትም ከባድ ነው። ነገ ያደርገዋል። እኔ እኮ ሶስተኛ ነኝ። በቢላ ተወግቷል ከዚህ በፊት እሷ ሊወጋት ሲል ቀድማ ልጅቷ ወጋች። ይበቴክስ ወቅታው ወደ ስንት ወር ሐኪም ቤት ገብቶ ታክሞ እዚህ ጋር ጠባሰዋል። እኔ እሱን ሳይራሱ ደንግጫ አለው ገባክ ስሰማ ማለት ነው የዚህኛ፣ ከዛ እውነትም ልጁ አፉ በጣም ባለጌ ነው። ስርዓት የሚባል ነገር የለውም። አይደለም መውጋት፣ ሽጉጥ እኔ ሽጉጥ ይቅ መውጋት እንኳን አልችልበትም። በሽጉጥ ግን እጠጣው ነበር፣ እግዚአብሔር ምስክር ይንመል። እንዲህ ቤት በምንጭቃጭቅበት ሰዓት አለሽ ጅ ሽጉጥ፣ ኦፍኮርስ ቢኖረኝ ጥሩ ነበረ። ክራዩ ራሱ ውድ ነው እዚህ ሀገር፣ ግን እችላለሁ መከራየት። ኖ ኖ፣ ግብር እኮ አለው እዚህ ሀገር። በቂ ምክንያት ካለ ማውጣት ትችላለህ። ነበረው እኔ ጓደኛ የማን ባለቤቴ ስለነበረው ኮንትራት ኪራቶች ተጠቅመሽበት መመለስ ትችላለች። እንትን አለው ግብር አለ እን ትችላል። ያው ላይሰንስ አለው ታድስ አለ ምናምን ነገር የጊዜው ማለት አንድ ኬዝ ካለ እና ራስን ለመከላከል ብዙ ምክንያቶች አሉ። እንት ማለት ትችላል። እዚ ኮ እኛ ያለንበት ጂጂ እንደዚህ ያደረገኝ እራሱ ብትይው አለቀለት። ከዚ ካል እንትን አስር ዓመት እስከ አስራ አምስት አለው ኢቨን እንደ ትሪትና አስፈራራኝ ብትይ ማለት ነው። እዚህ ራሱ ልንገር አንድ ነገር፣ ህይወቱ እንዳይበላሽ ብዬ አነሳውለት። ክሱ ምን እንዳለኝ ታውቃለህ? እንትኑ ፖሊሱ ጤነኛ ነሽ ግን አለኝ ሌላ ሰው ላይ ያደርገዋል። ጤነኛ ነሽ አለኝ። ሳስበው በቃ መወሰን እራሱ አቃተኝ፣ ምክንያቱም ህይወቱ እንዲበላል በቃ በዚህ እንኳን ልታስብ ገባት። በዚህ እንኳን ይሄ እኮ ነው እሱ ታስሮ ህይወቱ ተበላሽቶ ከዛ ላይ ኖ፣ እኔ አልጠቀም ያንን ነገር ገባት። እኔም አልወድም ወንድ ልጅ ከሚታሰር ምንም የሙት ብዬ የምመርጥ ሰው ነኝ። ግን አንቺ ምን ያህል የዋህ እንደሆሽ እዛ ጋር ቢለያነሳብሽ ሰው ይቅርታ ማለት መቻል ማለት ነው ግን አንቺ አልሹ ማለት ሌላ ሰው ላይ አደርገውም ማለት አይደለም። አሁን የነገዋም ላይ ከነገ ወዲያውም ላይ ያደርገዋል ያንን ነገር። እንደዛ ላይ ሴት ልጅ እንደዛ የሚመታ የሚያስፈራራ ከሆነ ጊዜ ነው እንጂ ያደርገዋል ያንን ነገር አድርጎ። ምንድን ነው የምትለው እኮ እሷ እኮ የምትለው እኮ ቁጭ ብላ እንደሚባለው እንደሚወራው አይደለም እሱ። ትሬስሊ እኔ እንኳን እንደዛ ነገር ሲደርስብኝ። ዝም ነው የሚባለው። መጀመሪያ ማከበር አፕ ነው የምታደርጊው በኋላ እኮ ነው የምታወጪው። አሁን አንቺ መጀመሪያ በሰላሙ ጊዜ የሆነ ነገር እንኳን ቢፈጠር ቤቢ እያልሽ ነው የምታወሪው አይደል? እኔ አልሰማሁኝም እኔ በሰማ ቴዲ ራን እኔ አልሰማሁም። ስለሰማው እኮ ነው የተለያየ ነው። አሁን ጠባሳ ውሳይ ምናምን ያልሽው እኮ ወረዲት እንደወጋቸው አውቀሻል ማለት ነው። ከአንቺ ጋር ለአባረሩ አስር ቀን ሲቀር እኮ ነው የሰማሁት። ልክ በቃ ከአስር ቀን በፊት ቁጭ አደረኩና ጠየቅኩት።

እንዴት ታ በተክሊል የውሸት ኦኬ ሌላ ጋ ብቻ። አንዳንድ እንደ ሴት እንጅላል እንደተደፈነብኝ ለመንቃት እንዴት እንዴት እንደ ጣርኩኝ ልነግራቷል። ታዲያ ምንድንለዋለ የሆነ ቤት ልንገዛ ሰርተፍኬት ያስፈልጋል ሲባል ታዲያ፣ ኖርማል አትጋቡም? እንደ የሆነ የፌክ ምናምን ለፎቶ ምናምን ይሄ እኮ የለብሳችሁ ተክሊል ምናምን ስለው ነዛ አላመንኩትም። እውነቱን ጨከን ለአንኩኝና አሁን እነሱን ተናገራለ ለጊዜ፣ አይ እንደዚህ እንደዚህ ማናት፣ ትን እየተጎተቱ ይወጣሉ፣ ትን ሁሉም ደበደበን። ፍርድ ቤት ነው ደበደበን ነው ፍርድ ቤት ነው። ጭራሽ ተወጋግተሃል ከዝች ልጅ ጋር አው፣ እየተጎተቱ ይወጣሉ አላለች። ይሄ ቢሄቪየር፣ አሁን የማየው ቢሄቪየር ማለት ነው። ለክ ደንጀረስ ወንዶች ምናምን አትራክቲቭ ናቸው። ይሄንን እኮ ነው ፕሮቭ እያረግሻለች የአርቲስቶች ናቸው አርቲስቶችም ቢሆኑ ተወዳጅነት አላቸው፣ እንጂ አንቺ ሴት ልጆች እኮ አንቺን ለምሳሌ ከአንቺ የሆነ ነገር እንደሷ መሆን እፈልጋለሁ የሚሉ እንዳንቺ ደፋር መሆን እፈልጋለሁ፣ እንዳንቺ መናገር ፈልጋለሁ የሚሉ ሴቶች ማለት ናቸው። ግን አንቺ በዛ ላይ ብለው ከምትገመጪ ሰው ራሱ እንኳን ሸዋሸዋ ስትሰሪ ወይ

አንድ ወር እንኳን አስራ ሁለት ሳምንት እንኳን አልሞላም ታሪኮቹ ሲመጡ አነጋጋሪ ሆኖብሃል ጊዜ የጦርነት ጊዜ ነበር እያልክ ነው በቃ ጦርነቱ ተጀመረ ደግሞ የውጭ ወሬ ብቻ አይደለም የረበሸኝ በነገራችን ላይ የረበሸኝ የእህትዬው ነገር ነው ሞር የረበሸኝ እንትን አለችልኝ አረጋገጠችልኝ እህ ትወራ ወሬ ትወራ እዚህ ላችሁ እንደሆነ ኒማኛ ሊያሾ ሲያወሩት እህትዬው ብር እንደምትቀበል እንደምታስከፍል ምናምን ምናምን ነገር ምናምን ሲል ምን አልልህ፣ ቆይታ እንኳን ብትጠይቀው ወዲያውኑ ጀመረችት። ወዲያውኑ ሴ ነው።